አሰላሙ አሌይኩም ወረህመቱ ላህ በረካቱ ድና የተከበራችሁ ተመልካቶቼ እንዴት ናችሁ? ዳናቸው ይ ያለው አልሐምዱሊላህ። ዛሬ እንግዲህ የትሪድ አራ ሳሎና አሰራር አብረን እንሰራለን ማለት ነው። አብራችን ቆዩ። በጣም ቆንጆ ና ጣዕሙ ለየት ያለ ትሪድ ነው የምንሰራው ማለት ነው። ትሬድ ማለት የአረቦች የጾም ላይ በጣም ተወዳጁ ምግብ ተወዳጁና ተናፋቂው ምግብ ማለት ነው በጣም ቆንጆዬ ማለት ነው። በደንብ አድርገን እንሰራለን እስከ መጨረሻው ድረስ ተከታተሉኝ ማለት ነው። እና ሀባይቢ ውድ ተመልካቶቼ ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንትሆን ዘንድ በአክብሮት ጠይቃለሁኝ። ውድ ተመልካቶቼ አሁን ቀጥታ ወደ አሰራሩ እዚች ጋ ለሀም አለኝ ማለት ነው፣ ስጋ ማለት ነው፣ አረቢክ ለሀም ነው ያለኝ። ሽንኩርት፣ ነጭ ሽንኩርት፣ ዝንጅቤል፣ ቀረፋ፣ ሂል፣ ዳርሲ፣ ቀረፋ ማት፣ ቀረፋ፣ ሂል፣ ቆንዶ በርበሬ፣ ሚስማር አድርጌ እንትን ብያለሁ ማለት ነው። ጨምሬበት እየቀቀልኩት ነው፣ ከሞን ያልተፈጨ አድርጌ። ያው እንግዲህ ከላይ ከላይ ቆሻሻውን እያነሳውለት ነው ማለት ነው። ያው ይሄ ከላይ ያለ ማለት ነው ቆሻሻ ይኖረዋልና እሱን እያነሳውለት ነው ማለት ነው። ከዛ በኋላ እንግዲህ አባዩ በዚህ መልኩ በደምብ እናነሳለት። ካነሳንለት ሽታ አይኖረውም፣ ምርጥዬ እና ቆንጅዬ ነው። እንደምታውቁት ያው አረቦች ላይ አሁን ትንሽ እንትን አለውን ሽታ አለውና የሆነ ይሄ የስጋውን ሽታ አይወዱትም። ስጋ ስጋ ዶሮ ራሱ ይሄ ዶሮ ዶሮ የሚለውን ሽታ አይወዱትም ማለት ነው። እና እሱን ለማጥፋት ግን ሳጥበው ስጋውን ጨው አድርጌ፣ በጨው ነው ያጣብኩት ማለት ነው። እና እንደምታውቁት በዚህ መልኩ ቆሻሻውን አንስተን ጨርሰናል። እስከሚበስል ድረስ እኛ ደግሞ ዛሬ አሁን በዚች ጋር ሶሳችን እንሰራ ነው። እዚች ጋር ድስጣችን አለ ማለት ነው። ከዛ በኋላ ዘይት አድርገን እስችጋ እንግዲህ ዘይት አለን ዘይት ና ባቲ ዘይት እንዳታበዙበት ያው ስጋው የራሱ የቻለ ዘይት አማ ስለሆነ ማለት ነው፣ ቅባት አለው ዘይት እንትኑ ስጋው ማለት ነው። ስለዛ በመጠኑ ዘይት የምታረጉት ሳሎላ ዘይት እንዳይበዛበት ከላይ እንዳይሆን ዘይቱን። ከዛ በስተቀር ቀይ የተከተፈ ቀይ ሽንኩርት አለ እና ሀባይብ ገልቢ በዚህ መልኩ በደንብ አድርገን ጠብስ እናደርገዋለን እንተን እንድስጡን ሳይበላሽብን ሳይዝብን ቶሎ ቶሎ እያማሳለን ቆንጆ አድርገን እንሰራለን ማለት ነው። ውድ ተመልካቶቼ ለቤት ያዲስ ሲኗችሁ ሰብስክራይብና ሰብስክራይብና ላይክ በማድረግ አበረታቱኝ ማለት ነው። ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አድርጉልኝ ልሰራላችሁ ደግሞ የምትፈልጉትን አይነት የምግብ አይነት ማለት ነው ኮሜንት ላይ አስቀምጡልኝ በቻልኩት መጠን እሰራላችኋለሁ። ቪዲዮን ከወደዳችሁ ደግሞ ሸር ሸር ሸር አድርጉልኝ ማለት ነው። በተለይ ደግሞ አዲስ ለመጡ ለእህቶቼ ለአዲስ ለመጡ ለእህቶቼ በደንብ ይጠቅማል ማለት ነው። እና አባይ ቢ በዚህ መልኩ ሽንኩርታችንን እንጠብሳለን ማለት ነው። እና አባይ ቢ እንደነገርኳችሁ ምግብ ለመስራት ድፍረት ነው የሚጠይቀው። ድፍረት ይጠይቃል ማለት ነው። ማንኛውም አይነት ምግብ ለመስራት ድፍረት ነው የሚጠይቀው ማለት ነው። ሀባይ ገልቤ በዚህ መልኩ እንግዲህ እንትናችንን ሳሎናችንን እንሰራለን። በጣም አረብ ቤት ባይዘዊ እንትን ላይ ረመዳን ላይ በፍጹም ሱፍራ ላይ የማይጠፋ ከጌሚያት ከማል በቃ ጌማት፣ አሁን ሱፍራ ላይ አይጠፋም በፍጹም በቃ ከሱ ጋር ማለት ነው። አሁን ይሄ ትሪድ በፍጹም ሱፍራ ላይ መጥፋት የለበትም ማለት ነው። እኔ እንጃ የማይወድ ሰው ሊኖር ይችላል። እኛ ጋር ግን በቃ ግድ ነው ማለት ነው። ሱፍራ ላይ አይጠፋም። ብዙ አረብ ቤት እንደዛ ነው። እና ግዴታ ይሄንን ያው እንደ ምን እንበላችሁ፣ እንደኛ ሀገር እንጀራ ልበላችሁ፣ እንደሱ ነው በቃ። እናሱ ረመዳን ላይ በቃ ግን ከረመዳን ውጭ አይሰራም አይሰሩም። ከረመዳን ውጪ እንደዚህ አይሰራም። ረመዳን ውስጥ ብቻ ነው እንደዚህ የሚሰሩት ማለት ነው። እና ውድ ተመለካቾቼ ሽንኩርቴን እየተጠበሰልኝ ነው ማለት ነው። በዚህ መልኩ እሳቱን ቀንሼ ነው እኔ እያማሰልኩኝ እየጠበስኩት ያለሁት ሽንኩርቱን፣ ለምን ያው እንዳይበላሽብን ማለት ነው። ሳሎናችን ያው ሲይዝና ወይም ሲጠቁር ጥሩ አይደለም፣ ቀናውን ይበላሽብናል። እና እሳቱን ቀንሼ ቀስ አድርጌ ነው እንደምታዩት እየጠበስኩት ያለሁት። እናንተም ስሰሩ እንደዚች ነው መሆን ያለበት፣ በዚች ጠሪቅ መስራት ያለባችሁ ማለት ነው። እች እስቺጋ እንግዲህ እየተፈጨ ሽንኩርት ነጭ ሽንኩርት አለ ማለት ነው፣ ጨመርኩበት እና ዝንጅብል ማለት ነው። እና አባይ ገልቢ በዚህ መልኩ እና ማስለዋለን በደንብ አድርገን ማማሰል አለብን። ከዛ አባይ ቢስ ጭቃጥ ጥማት ማጆን ሰልሳ አለኝ። ማጆን ሰልሳ ቅድሚያ እኔ ብዙ ጊዜ ምግብ ስራ ቅድሚያ ነው የምንጨምረው። ቅድሚያ የጨመረበት ምክንያት ሳወር ስለሆነ የሆነ የመቆምጠጥ እንትን ስላለው በደንብ አድርገን ማማሰል እንትን መጠበስ አለበት። ከሽንኩርቱ ጋር ማለት ነው። እና ስጋችን እየበሰለን ኦሬዲ በደንብ አድርገን እንደዚህ እንጠብሰዋለን። ባይዘይ እንተኑ ሲጠበስ እንትን ይላል ጣዕሙ ይጠፋል ማለት ነው። ስጋ ነጭ ሽንኩርት ነው፣ ይጭ ፓውደር ነው የጨመርኩት። ትንሽ ነበረ እንትኔ ማለት ነው፣ ከዝንጅብል ጋር የተፈጨው በጣም ጥንት ነበረ። እናንተ በዛ አድርጋችሁ መጨመር ቻላላችሁ ፍሬሹን። እኔ ፍሬሹ ቲም ስለነበረ ያው ከምከትፈው ብዬ ፓውደር ጨምር ያለው እስኪ ጋ ደግሞ ቲማቲም ያው ቆረጥ ቆረጥ አድርጌ ነው የጨመርኩት። እነሱ በጣም እንትን ሲል አይወዱም ማለት ነው፣ ድቅቅ ሲደረግ ማለት ነው። ሳሎናው ላይ እንዲያዩት ነው የሚፈልጉት እና አባይ በዚህ መፍየ እየከደንን እየቀፈጥን በደንብ አድርገን እናማስለዋለን ማለት ነው አባይ ቀልቢ ከዛች ጋ ደግሞ ቆንዶ በርበሬ፣ ከሙን፣ ማሳላ፣ ሎሚ የደረቀ ነው ወረጋር ጋር እና ደግሞ ከሙን ኩርኩም አድርገን የደረቀ ምንድን ነው የሚባለው? ኩዝብራ ኩዝብራ የደረቀ ማን ሁሉም ነገር ጫማምረን እናሸዋለን። ከዛ በኋላ እንደዚህ እንደምታዩት አተክልቱን አተክልቱ የጨመርኩት አንድ ፍሬ ኩሳ አንድ ፍሬ ደግሞ ድንች አንድ ፍሬ ደግሞ ካሮት ነው የጨመርኩት። ይበቃዋል። ግማሽ ግማሽ መጠቀም ይቻላችሁ። ብዙ አትክልት መብዛት የለበትም ማለት ነው እና ከዛ በዚህ መልኩ እንትንለዋለን እና ደግሞ ቃሪያ ጨምሬያለው። እና በዚህ መልኩ አድርገን በደንብ አድርገን እያማሰልን የውሃ ጠብ አድርገን በደንብ አድርገን እናማስለዋለን። እስቲ ጋር ከሙን አንሶት ነው ከሞን የጨመርኩበት። ያው ሳሎናው ሽታው ቆንጅዬ ያደርገዋል ከሞን ሲኖረው ማለት ነው። ሀባይብ ግልቢ፣ ውድ ተመልካቶች፣ ለቤት አዲስ የሆናችሁ ላይክ እና ሼር አድርጉ። ሳብስክራይብ በማድረግ ሁሌ የምለቀውን ቪዲዮ በመጀመሪያ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ሀባይብ ግልቢ፣ ስለምትከታተሉኝ ከልብ አመሰግናለሁ። ከዛ በኋላ ሀዋይ ውሃ የፈላ ውሃ ጨመርኩበትኝ ማለት ነው። ከዛ በደንብ አድርገን እና ማስለዋለን ማለት ነው ውድ ተመልካቶቼ፣ ከዛ ደግሞ አንድ ማንኪያ ጨው ጨምረናል። ጨው ማብዛት የለባችሁም ያው እንግዲህ የቀቀል ነው ስጋ ላይ ጨው ስላለ ጨው ብዙ ማብዛት አይጠበቅባችሁም ማለት ነው።

ከዛ በኋላ ስጋውን በሰለልን ስጋውን ከላይ እናደርጋለን። ስጋውን እንደዚህ አንድ በአንድ እናደርጋለን ማለት ነው እና ሀባይ ገልቢ በዚህ መልኩ እና ሀባይ ገልቢ በዚህ መልኩ እየበሰለልን ማለት ነው እና ሀባይ ማለት ነው በዚህ መልኩ እየደረሰልን ነው። ሁሉንም አንድ በአንድ ጨምረን እና ማስለዋለን እና ሀባይብ ገልቤ ከዛ በኋላ ስጋውን ጨርሰን ካደረግነው በኋላ ማለት ነው መረቁን ከላይን ጨምርበታለን አጥልለን ማለት ነው። መረቁን እንደዚህ ጨምረን ከዛ በኋላ ጨውን ትቀምሳላችሁ። ከዛ በኋላ ማውረድ ማለት ነው። ውድ ተመልካቶች ይሄንን ሳሎና ስሰሩ በደንብ መረቅ ማኖር አለበት። ዋናው መረቁ ነው ማለት ነው ሀዋይ ከዛ ከርለን እናንተ ከትከዋለን